ሸር ታደረገዋል አታደረጉም? ነው ጥያቄ። ዛሬ ይሄ ውኳ ራሱ አልደረቃም። ሻወር ወስጄ ፓንት ለብስ ስል የሆነ ነገር ትዛለኝ። ኢትዮጵያውያን የኢትዮጵያውያን ስፔሻ ወንዶች የኢትዮጵያውያን ወንዶች የፓንት አለባበስ ሂደት ምን ይመስላል? አንድ ፓንት ለስንት ቀን የምታደርጉት? ለ ቀን ለ ቀን ለ ቀን እንደዚህ። ሴቶች እንደዚህ ሲያወሩ ሰማለው። እኔ ያጋጥማል፣ አለም ያጋጥማል። ነገር ግን አንድን ፓንት ደግመን እንዳንድ ለብስ እኔ ዘዴ አለኝ ስገዛ ከሰሜል ነው ለምሳሌ ይሄ መንዴይ ብቻ ማድረገው ነው የሚለው። መንዴይ ቲውስዴይ ሚላለኝ፣ ዌንስዴይ። ስለዚህ ይሄንን ሮፕ ላይ አንስቼ ልክ ላደረገው መንዴይ። ስለዚህ ሁላችንም ፓንታችን ላይ ስፔሻሊ አሰርተን መንዴይ፣ ቲውስዴይ፣ ዌንስዴይ ብለን ጽፈን መሆን አለበት። መሮኝ እኮ ነው አንተ አንተ ባይኖ ላይ እመጣለሁ ከፈለግ። እኔ ሲፍ እና ሮዛ ሀያ አምስት ነጥብ ነው ያመጡት። ግን ቅድም ላይ ድምጻቸው ሲነጋገሩ ዲዛይነር ብላ መልሱን ስትሰጠው የተቀዳ ድምፅ አለ እንዲሁም ምስል ስላለ ማማ ግዴታ ነው በአንድ ድምፁ አማራጭ የለንም አታውሩ እሺ እያወራችሁ ነው እዚህ ጋር ረገዘው አስሩ ነጥብ አያያዝላቸውም ስለዚህ በዛሬው እንተዋወቃለን የአሸናፊዎች አብዮትና ቀለም ወርቅ ናቸው በአንድ ሳ ብዙ ጊዜ ውድድር ላይ ሲመጣ ያ ውድድር በትክክልና በሀቅ መደናኘት አለበት አይደለ እዚህ ጋር ድምፅ ሰምተን ስለነበረ ሄደን ቼክ ስናደርገው ዲዛይነር ብላ ስትነግረው ድምፁ አለ ተመልካቾቹም እንግዲህ በቴሌቪዥን የሚያዩት ይህንን ድምፅ እናሰማችኋለን። ያው እንግዲህ ለተፈጠረው ነገር ምንም ማድረግ አንችልም እኛ ቅድማ ናሰንቀ እንሰጣለን። አይደለም አዎ፣ ልክ አይደለም። ምክንያቱም እነሱ ፌርሊ መዳኘት ስላለባቸው ነጥቡን አስር ነጥቡን እንቀንሳለን። ስለዚህ በዛ መሰረት ደግሞ የእናንተ አስራ አምስት ነጥብ ነው የሚሆነው ማለት ነው በትክክል ያገኛችሁት እንኳን